ኢየሱስ እንኳን ሞተ፣ እንኳንም ታረደ፣ እንኳን ተሰቀለ፣ እንኳንም እግዚአብሔር ተወ። ኢየሱስ ካልተተወማ እኛ ለዘላለም መተዋችን ነው። ኢየሱስ ካልሞተማ እኛ ለዘላለም መሞታችን ነው። ኢየሱስ ኃጢአታችንን ካልተሸከመ፣ እርግማን ካልሆነ፣ ነፍሱን ለሞት አሳልፎ ካልሰጠማ እኛ ለዘላለም ከእግዚአብሔር መለየታችን ነው። ኢየሱስ ከሕያዋን ምድር ካልተወገደማ ወገዳችን ነው። ስለዚህ እንኳን ተወገደ፣ እንኳን ደዌያችንን ተቀበለ፣ እንኳን ሕመማችንን ተሸከመ፣ እንኳን ስለመተላለፋችን ቆሰለ፣ እንኳንም ስለ በደላችን ደቀቀ፣ እንኳን ተጨነቀ፣ እንኳን ተሰቃየ፣ እንኳንም እግዚአብሔር ተወ፣ እንኳን ተሰቀለ። አሁን የሚባለው የካህናት አለቆችና መኳንንቶቻቸው እንዴት ጌታን ለሞት ፍርድ አሳልፈው ይሰጡታል? ለምን ይገሉታል? ለምን ይሰቅሉታል? እንዴት ይሁዳ ጌታዬን ይሸጠዋል? እንዴት ጴጥሮስ ይክደዋል? እንዴት ለምን ወዮ

የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋናም በረከትም አምልኮም ውዳሴም ሊቀበል ይገባዋል። ምክንያቱም ታርዶ ባፈሰሰው ደግሞ ሰዎችን ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገንም ሁሉ፣ ከህዝብም ሁሉ ዋጅቶ ለአባትና ለአምላኩ መንግስትና ካህናት አድርጓቸዋልና፣ እነርሱ በምድር ላይ ይነግሳሉ። ነገስታት ነን፣ ምክንያቱም ታርዷልና ካህናት ነን ምክንያቱም ታርዷልና።